ሊቀ ጳጳስ ቪስቫልዳስ ለዩክሬን ሰላም መስፈን መጸለያችንን እንቀጥላለን ሲሉ ተናገሩ። የዩክሬን ሐዋርያዊ ተጠሪ ሊቀ ጳጳስ አቡነ ቪስቫልዳስ ኩልቦካስ ለዩክሬን ዘላቂ ሰላም መስፈን መጸለያችንን እንቀጥላለን ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ተኛ በትናንትናው ዕለት ያቀረቡትን የሰላም ጥሪ ተከትሎ ከቫቲካን ሬዲዮ ጋር ቆይታ ያደረጉት ሊቀ ጳጳስ ቪስቫልዳስ ቅዱስነታቸው ላቀረቡት የሰላም ጥሪ ምስጋናቸውን በማቅረብ የፖለቲካ ጉዳዮች እልባት ባይኖራቸውም እንኳ ውይይት ቢያንስ ከሰብአዊነት አንጻር ጠቃሚ ነው ብለዋል። ብፁዕነታቸው በመቀጠል ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በቅዱስ ጴጥሮስ አደባባይ ባደረጉት ንግግር ምእመናን ሁሉ ለዩክሬን ሰላም እንዲጸልዩ መማጸናቸውንና ይህ ጦርነት እንዲያበቃ ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ ያቀረቡት ግብዣ በጣም አስፈላጊ ነው ሲሉ ተናግረዋል። አሁን በግንቦት ወር ላይ እንገኛለን። ስለዚህ እንደ ቤተ ክርስቲያን ጸሎት በማድረግ በጸሎት ኃይል ጥፋትንና ጦርነትን እናሸንፋለን በማለት ጸሎታችንንም ሆነ ጥረታችንን ማጠናከር አለብን ሲሉ ተናግረዋል።